ጤና ይስጥልኝ ሰሞኑን እናደርግ የነበረው በዚህ በፐርሶናል ፋይናንስ ወይም በግል የገንዘብ አስተዳደር መጽሀፍት ላይ አተኩረን በተለይ በውጭ ሀገር በአለም አቀፍ ደረጃ የተነበቡ ቤስሰለር የምንላቸውን መጽሀፍት እያቀረብን ነበር ከዚህም በኋላ እናቀርባለን አሁን ግን ምናልባት በዚህ በአገራችን ውስጥ በዚህ ምሁራን ብዙ ጊዜ ምሁራን የሚጽፉት ጽሁፍ የፐብሊሽ የሚያደርጉት የሪሰርች ጥናት ስራዎች በዛው አካዳሚክ በሆነው ኢንቫይሮንመንት ውስጥ ነበር የሚቀርበው። አሁን ግን እንደዚህ አይነት መጽሐፍት ሲመጡ በጣም በተለይ አንባቢ ለሆነው ወጣት ዜጋ፣ ማንኛውም ዜጋ ቁጭ ብሎ መማር እንዲያስችል የትምህርት ቤት ሄዶ አንዳንዴ መማር የማንችላቸውን ነገሮች በዚህ መልኩ በነፃ ሊባል መልኩ አግኝተናል እና ይህ መንግስትና ሀብት በጣም ከሳቡኝ አገራችን ውስጥ በዚህ በዚህ አመት ከተጻፉ መጽሐፍት ነው። ብርሃኑ በሻይ ፒኤችዲ በዚህ በአዲስ አበባ ዩኒቨርስቲ ውስጥ በአካዳሚክ ስራዎች ላይ በጣም የታወቀ በተለይ ከዚህ ጀርባ የምናየው የስራ ሂደቶችን ስንመለከት በጣም በጣም የሚያኮራ ስራ ነው የተሰራው ና የውጭ መጽሐፍትን ስንመለከት ነበር። አሁን ግን ምናልባትም መንግስትና ሀብት ባጭሩ መመልከት ያለብን መጽሐፍ እንደሆነ ተረድተናልና እውነት ለመናገር ቁጭ ብዬ በጣም በደስታ እያንዳንዱን መስመር እያሰመርኩ በጣም ጥናታዊ ስራ ነው። ብዙ መጠቁማን ብዙ ሳይቴሽኖች አሉት። እንደ ምርምር ስራ ነው፣ ግን ደግሞ በዛው ልክ አንባቢ እንዲገባው እንደኛ አይነት ተርታው አንባቢ እንዲማርበት ተደርጎ የቀረበ መጽሐፍ ነው። እና መንግስትና ሀብት ኦልሞስት ኔሽን እንደ ዌልዝ ከምንለው መጽሐፍ ታዋቂው የአዳም ስሚዝ ርዕስ ጋር ይመሳሰል ነገር አለው። ግን ጥናቱ አገራችን ላይ በተለይ ኢትዮጵያ ተኮር የሆነ ስራ ነው። እና መነሻው ላይ እንግዲህ ሀብት ምን እንደሆነ ሀብት ምን ማለት ነው? ሀብት ሲባል የገንዘብ ክምችት ብቻ አይደለም በሚል ከጀርባው የተጠቀሰ አንድ አረፍተ ነገር አለ። እሱን አንብበን ነው ወደ ውስጥ አልፎ አልፎ ሰው እንዲያነባው የምንጋብዘው ማለት ነው። በዚህ ልክ ሀብት ሲባል ፈጥኖ በአእምሮ የሚመጣው ገንዘብ ወይም ብር ነው። ብር የሚፈልጉትን ካልገዛ ወረቀት ነው። የትኛውም ሀገር ገንዘብ ቢሆን የግሽበት መጠኑ እየበዛ ሲመጣ የመግዛት አቅሙ እየቀነሰ ጥቅም የማይሰጥ ይሆናል። ሀብት ግን ከገንዘብ የሚበልጥ ከብርም የሚልቅ ሲሆን የስራ ሂደት ውጤት የሆነ ምርትን፣ ለምርት ግብዓት የሚሆን የተፈጥሮ ስጦታ፣ ጥሪት፣ ካፒታል እና የሰው ጉልበት እና ግብዓትን ወደ ምርት የሚቀይር ብልሃትን ሁሉ አካቶ ይይዛል። ይሄ በጣም መሰረታዊ የሆነ አንድ ሀገር አጠቃላይ ምርቱን ሊያይበት የሚችል ሊተረጉምበት የሚችል የገንዘብ ክምችት ሳይሆን ብልሃት ተኮር የሆነ የሰው ጉልበት፣ እውቀት፣ የተፈጥሮ ጸጋ፣ እነዚህን በስራ ሂደት ውስጥ አሳልፎ ብልሃትን ፈጥሮ ጥሪት ካፒታል የማከማቸት ጉዳይ ነው ሀብት ማለት። ስለዚህ መንግስትና ሀብት በሚል በጣም በዝርዝር በብዙ ምዕራፎች ከብልሃት ትርጉም ጀምሮ የሀብትን ጽንሰ ሀሳብ በመተርጎም እውነት ለመናገር አንድ ነጋዴ ወይም ስራ ፈጠራ ውስጥ ያለ ግለሰብ ቁጭ ብሎ እያሰመረ ኖት እየወሰደ ትርጉሙን እየጠየቀ ከራሱ ጋር እየተወያየ ከሰው ጋር እየተወያየ ሊያነበው የሚገባ መጽሐፍ ነው። እውነት ለመናገር ጸሐፊውን በእውነት እጅግ አድርጌ ለማመስገን እወዳለሁ። ምክንያቱም አብዛኛው የምሁራን ጽሑፎች ለሕዝቡ በቀላሉ አይቀርቡም። ይህ በተደጋጋሚ ከምቀርባቸው ወዳጆቼ፣ በየትኛውም ዩኒቨርስቲ የሚገኙ ወዳጆቼ ጋር የምንወያየው ነገር ነው፣ የምንጠይቃቸው ነገር ነው። ብችሉ ደግሞ ያላችሁን የፐብሊሽ የሚደረጉ ስራዎች ካሉ፣ ጥናትና ምርምር ጽሁፎች ካሉ አብዛኛው በውጭ አገር ቋንቋ በእንግሊዝኛ ስለሚሆን ወደ አማርኛ እየተረጎማችሁ ህዝቡ ሊያገኘው በሚችል መልኩ በቀላሉ እያስተማረ አንባቢ ትውልድ አዋቂ ትውልድ ክሪቲካል የሚያስብ ትውልድ እንዲፈጠር በተደጋጋሚ ከምንወያይበት ነገር አንዱ ነው እና ልክ እንደዚህ እንግዲህ ሌሎች ስራዎችም አሉ። በዚህ በዩኒቨርሲቲ ደረጃ የሚታተሙ እና የኢትዮጵያ አካዳሚ ፕሬስ እነዚህ አይነት ስራዎችን በመስራቱ የመጽሐፉ ጥራት፣ የአርቶት ስራው በጣም የሚስብ የሚጋብዝ የመጽሐፍ አፍቃሪ ለሆኑ ግለሰቦች እጅግ በጣም ተነባቢ መጽሐፍ ነው። ስለዚህ ሁሉንም ውስጡንም ነገር እያንዳንዳችን ስናነብ የምናገኘው ይሆናል። የዛሬ ግብዣችን መንግስትና ሀብት የተሰኘው መጽሐፍ በጣም በብዙ ሰንጠረዦች በብዙ መጠቁማን የቀረበ ተነባቢ መጽሐፍ ነው። የቃላት ፍቾች አሉት በጣም የሚስቡ አስተማሪ የሚሆኑ እና አጠቃላይ አስራ አንድ ምዕራፎች አሉት። በመጀመሪያው ምዕራፍ ከመቅደም በኋላ የሀብት ጥንሰ ሀሳብን ይዳሳል። የሀብት ልኬት ምንድን ነው? ብልሀት ተኮር የስራ ክፍፍል ምን ማለት ነው? የሶስተኛ ወገን ገበያ የምንለው ምንድን ነው? ራሱን የሚያራባ የውጭ ንግድ ላይ በትኩረት ከአለም አቀፍ ህጎች ከታሪክ ጋር ያቀርብልናል። የግብይት ወጭ ቀናሽ መንግስት ብሎ ደግሞ ያስቀመጠው ልክ እንደዚህ አሁን አንድ የመንግስት አመራሮች ቁጭ ብለው ሊያነቡት በእያንዳንዱ የመንግስት አመራር ቢሮ የመጽሐፍ መደርደሪያ ውስጥ ሊኖር የሚገባው መጽሐፍ ነው። ክፍል ሁለት የኢትዮጵያ ነጻነት፣ የኢትዮጵያ ሀብት ምንድን ነው? ያልዳበረ የስራ ክፍል እንዳለ ለማስረዳት ይሞክራል። ደህንነቱ ያልጠበቀ ገበያ የሚባለውን ነገር ምንድን ነው? አሁን ምንም እንኳ ገበያ መር የሆነ የፖሊሲ እየተገበርን ቢሆንም የውጭ ንግድ ሚዛኑን መዛባቱን፣ የመንግስት ሀብት መጉደሉን ጉድለት በደንብ አድርጎ ይዘረዝራል። በዚህ በምዕራፍ ሶስት ደግሞ በምግብ ራስን መቻል በተለይ ከአርሶ አደሩና ከግብርና ጋር እውነት ለመናገር ፖሊሲ መሆን የሚችል ለፖሊሲ ድጋፍ መሆን የሚችል ድንቅ የተለፋበት ምርጥ ስራ ነው። እንዲህ ክንዚያ መጽሐፍ አገኘ እኔ ውስጤ በሙሉ በጣም በደስታ ነው የሚረካው። በየቀኑ ይዤው ማንበብ መማር አዲስ እውቀቶችን ማግኘት የሚያስችል መጽሐፍ ነው። በምዕራፍ አራት ውስጥ እንግዲህ የምናገኘው የመዋቅር ለውጥ ምንድን ነው፣ የአምራች ኢንዱስትሪ፣ የቪጆታ ካፒታል ምርት፣ የአራተኛው የኢንዱስትሪ አብዮት፣ የአምራች ዘርፍ፣ የውስጥ ንግድ፣ የኢንዱስትሪ ፖሊሲ እንግዲህ ለአንድ ትልቅ ሀገር በፖሊሲ ደረጃ ግብአት የሚሆን መጽሐፍ ያልነውም ከዚህ ተነስተን ነው ማለት ነው። በምዕራፍ አምስት የምርትና የአገልግሎት ትስስርን ያስረዳል። የአምራች አገልጋይ ምን ማለት እንደሆነ ማህበራዊና ግለተኮር አገልግሎቶች ምን ማለት እንደሆኑ። በምዕራፍ ስድስት ላይ ግሽበት፣ የብር ጥገኝነትን፣ ምናባዊ ገንዘብ፣ የአክሲዮን ገበያና የአብይ ጥንቃቄ የውጭ ቀጥታ የመዋለ ንዋይ ፍሰትን በደንብ አድርጎ የሚያስረዳ ለአንድ አንድ ዜጋ ለሀገር የሚቆጭ ዜጋ ሊያቀው የሚገባ መንግስትንም ጥሩ የሆነ እይታ የሚያሳይ ደጋፊ መጽሐፍ ነው። ምዕራፍ ሰባት የልማት ተቋማት አስተዳደር፣ የዳጫና ምንድን ነው? የቴክኖሎጂ አቅም ግንባታ፣ ሞኖፖል፣ ደንብና ፖሊሲ ብዙ የስንሰማቸው የነበሩትን የአካደሚሽያን የሆኑ ትርጉሞች በሚገባ ቃል ቋንቋ አቅርቦልናል። የልማት ተቋማት ሎላዊነት በምዕራፍ ስምንት ደግሞ የሎጂስቲክስ ወጪ ተለይ የፍጆታ ሎጂስቲክስ፣ የአምራች ሎጂስቲክስ፣ የትራንስፖርት መሰረተ ልማት፣ የባህር ወደብ የሚባሉ አንገብጋቢ ወሳኝ ርዕሶችን የሚዳስስበት ክፍል ነው። በክፍል አራትና በምዕራፍ ዘጠኝ ደግሞ የሰው ሀብት ልማት በተለይ ከዚህ ከግለሰባዊ ብልጽግና ከግለሰባዊ ሀብት ጋር በተያያዘ ግለሰባዊ ብልጽግና ምንድን ነው በሚለው መጽሐፋችን ላይ ለማየት የሞከር ነውን ብዙ ዝርዝር ያገኘሁበት የተማርኩበት መጽሐፍ ነው እና የትምህርት ጥራት የስርዓተ ትምህርት አይነት፣ የገበያ መር የሆነ ትምህርት፣ የበይነ መረብ ትምህርት ልዑላዊነት፣ የምሩቃን ብቃትና የሙያ እውቅና በሚል ስለ ሰው ሀብት ልማት በዝርዝር በምዕራፍ ዘጠኝ ይቃኛል። በምዕራፍ አስር ባህልና የአካባቢ ጥበቃ ምን ማለት እንደሆነ፣ የባህል መሸርሸር፣ አዲስ የፈጠራ የስራ ፈጣሪነት፣ የአካባቢ ጥበቃና ዘላቂ ልማት የአእምሯዊ ንብረት ባለቤትነት መብቶችን ጨምሮ ከግለሰባዊ ብልጽግና ስለ መንግስት እያወራን ስለ መንግስት ብልጽግና ስለ መንግስት ልማት ሀብት እያወራን በዚሁ ልክ ደግሞ በግለሰብና በማህበረሰብ ደረጃ የሚጠበቁብንን መሰረታዊ ጉዳዮች ይዳስሳል። በምዕራፍ 11 ፍትሐዊ የሀብት ስርጭት ማንኛውም አንድ ሀገር በለጸገ፣ አደገ፣ ሀብት ገነባ ልንል የምንችለው በተቻለ መጠን ፍትሐዊ የሆነ የሀብት ስርጭት ሲኖረው እንደሆነ ይነገራል። የሀብት ልዩነት መስፋት ምን ያክል ነው፣ የሙስናን ማድረቅ በሚለው ስራአጥነትን መታገል እና አካታች የሆነ እድገት አለ ወይ የሚለው ዝርዝር መነሻ ሆኖ ቀርቧል። እጅግ እጅግ አድርገን የምናመሰግነው ዶክተር ብርሃኑ በሻህ በአዲስ አበባ ዩኒቨርሲቲ በቴክኖሎጂ ኢንስቲትዩት በኢንዱስትሪያል ምህንድስና ሙያ ተባባሪ ፕሮፌሰር ሆኖ እያገለገለ የሚገኝ ከሀያ አመታት በላይ በመምህርነትና በተመራማሪነት ያገለገለ እስካሁን ከሀምሳ በላይ የሚሆኑ የምርምር ውጤቶችን በሀገር ውስጥና እንዲሁም በውጭ ሀገር የምርምር መጽሄቶች ላይ አሳትሟል። ከማስተማር እና ምርምር ጎን ለጎንም በአስተዳደር ስራ በቴክኖሎጂ ኢንስቲትዩት የባቡር ምህንድስና ማዕከልን በማቋቋም ሂደት ግንባር ቀደም ተሳትፎ የነበረው የኢትዮጵያ የምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ በመሆኑም ያገለገለ ብሩህ የሆነ በጣም ሊቅ ምሁር ጭግም እናመሰግነው። የኢትዮጵያም የሳይንስ አካዳሚ አባል ነው። ኢትዮጵያ አካዳሚክ ፕሬስ ይህ መጽሐፍ በማሳተም ስላቀረብልን እጅግ አድርገን እናመሰግናለን። ይህ መጽሐፍ ይነበብ በየቤታችን ሊኖር የሚገባ ውድ እጅግ ድንቅ መጽሐፍ ለማለት እወዳለሁ። እጅግ አድርጌ አመሰግናለሁ። በቀጣይ የመጽሐፍ ዝርዝር እንመልሳለን። እናመሰግናለን። መልካም ቆዩ።